በስም አብ ወወልድ መንፈስ ቅዱስ አሃዱ አምላክ። ሃይማኖት አበው ዘቅዱስ ሳዊርያኖስ ምዕራፍ 50 በኤላ ኤጲስቆጶስነት የተሾመ በምግባር በሃይማኖት ፍጹም የሚሆን ቅዱስ ሳዊርያኖስ እንዲህ አለ። ይህችም አስቀሎና ናት። በማይመረመር ልደት ከአብ እንደተወለደ በአካላዊ ቃል እናምናለን። ዓለም ሳይፈጠር የነበረ ዓለምን አሳልፎ ለዘላለም የሚኖር ቀዳማዊ ዳህራዊ እርሱ ነው። ዳግመኛ ከ5500 ዘመን በኋላ በምድር ላይ ከእመቤታችን ከቅድስት ድንግል ማርያም እርሱ በሥጋ ተወለደ። በዚህ ዓለም የተወለደ ሰው ሁሉ ከዳግማዊ አዳም ዳግመኛ ይወለድ ዘንድ ይኸውም እግዚአብሔር ቃል ነው። ሃይማኖተ አበው ዘቅዱስ አፍሮሴዎስ ምዕራፍ 51 ይህን ካላመነ ከአምስት ሺህ አምስት መቶ ዘመን በተፈጸመ ጊዜ እግዚአብሔር ልጁን ላከ፣ ከድንግልም ተወለደ፣ የኦሪትንም ሥራ ሠራ ያለውን የሐዋርያውን ቃል ይመሩ አምላክ እንደሆነ ከሌላ የተገኘ ሌላ እንዳይደለ፣ ከሰውም ሁሉ እንደ አንዱ እንዳይደለ የልጁን ነገር ተናገረ። እርሱ ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ ነው እንጂ ከአብ የተወለደውን ልደት ሊናገር የሚችል የለም። ከአምስት ሺህ አምስት መቶ ዘመንም በኋላ ከእርሱ ጋር አንድ ባደረገው በሥጋ ከድንግል የተወለደው እርሱ ነው። በተዋሕዶ ሥጋም ከድንግል ተወለደ። በተዋሕዶ ሥጋም ፈጻሚ ሕግ ተባለ። በመለኮት የተወለደው ልደት ሕግ ሳይሰራ ነው። በሥጋ የተወለደው ልደት ግን ሕግ ከተሰራ በኋላ ነው። የአርማንያ አገር የኤጲስቆጶሳት አለቃ ይህ ክቡር አባት አፍሮስዮስ እንዲህ አለ። እንኪያስ ሐሰትን የሚናገሩልህ ከአነጋገራቸው የተነሳ ምላሽጡ ይገሰጹ። እንደተጻፈ የእግዚአብሔር ሕግ ወንጌል የምትነገር የመንፈስ ቅዱስ ሀብት በገለጠው ምስጢር ነው እንጂ በሰው ልባምነት አይደለምና። እንግዲህ እንጠበቅ፣ መለኮትንም ከሥጋ አን ለይ። ወልደ እግዚአብሔር እርሱ አንድ ሲሆን ወልደ እግዚአብሔር ወልደ ጓለ መሕያወ ተብሎ ይነገራል። በሄሬ መለኮት በሄሬ ትስቤት ገንዘቡ ነውና፣ ነገር ግን እርሱ አንድ ብቻ ነው። አንድ ጊዜ የጌትነቱን ነገር ይናገራል። አንድ ጊዜም የህማሙን የሞቱን ነገር ይናገራል። እግዚአብሔር ነውና የጌትነቱን ነገር ያስተምራል። የእግዚአብሔርም ቃል ነው ሰውም እንደመሆኑ የሰውነቱን ነገር ይናገራል። አንድ አካል አንድ ባሕርይ ሲሆን ከሰማይ እየወረደ ህብስተ ሕይወት ነው። ይህም ህብስት የነሰው ስጋው ነው ለደቀ መዛሙርቱ ስለሰጣቸው ህብስት አብ ወደዚህ ዓለም የላከው ያከበረው ከሰማይ እየወረደ ስጋዬ ይህ ነው እንዳለም መለኮት ክብርን እንዲሻ መጽሐፍ የሚናገር አይደለም ስለ ሥጋ ተናገረ እንጂ። ሃይማኖተ አበው ዘዮሐንስ ምዕራፍ ሃምሳ ሁለት በኢየሩሳሌም ኤጲስቆጶስነት የተሾመ ቅዱስ ዮሐንስ በሃይማኖት ትምህርት መጽሐፉ እንዲህ አለ። አንድ አምላክ ብለን የምንሰግድላቸው ስሉስ ቅዱስ በባሕርይ በመለኮት አንድ እንደሆኑ እናምናለን። ሊህም አብ፣ ወልድ፣ መንፈስ ቅዱስ ናቸው። ሊህም ሦስቱ አካላት በገጽ ፍጹማን እንደሆኑ በሥልጣን በባሕርይ ከዘመን አስቀድሞ በመኖር በጌትነት በመፍጠር ሳይለወጡ በመኖር አንድ እንደሆኑ እናምናለን። ይህን እንዲህ ብለን የማያምነውን እኛ እናወግዘዋለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነፍስና ሥጋን ተዋሕዶ ሰው ስለመሆኑም በቅድምና የነበረ እግዚአብሔር ቃል ጌትነት ገንዘቡ የሆነ የእግዚአብሔር ልጅ ሰውን ለማዳን ከመቤታችን ከቅድስት ድንግል ማርያም እንደተወለደ እንናገራለን። ጳውሎስ እንደተናገረ ከድንግል ተወለደ ከእርሷም ሥጋን፣ ነፍስን በተዋሃደ ጊዜ እኛን መሰለ። በሐሰት ያይደለ በእውነት ስለኛ መከራን ወዶ ተቀበለ። መንገድ በመሄድም እንደኛ ደከመ፣ በሐሰትም አይደለም። በግርፋትም ጊዜ ስለ እኛም ከጲላጦስ መከራን በተቀበለ ጊዜ እንደኛ መከራው ግርፋቱ ይሰማው ነበር። ፊቱን በጸፉት ጊዜ እጁን እግሩን በችንካር በቸነከሩት ጊዜ የተቀበለው መከራ ይሰማው ነበር። እርሱ ደዌያችንን ወሰደ፣ ሕማማችንንም ተሸከመ። እርሱ ስለ እኛ አዘነ፣ ተከዘ። ስለ እኛም በጥፊ በመመታት በሥራት በችንካር በጦር የእኛን ኃጢአት ለማስተስረ እየቆሰለ ሆኖ አየነው። በደላችንን ለማስተስረይ ይህን ወዶ ተቀበለ ብሎ ኢሳይያስ እንደ ተናገረ። ዳግመኛም በችንካር በጦር የቆሰለው ሰው የእኛን መከራ ተቀበለ ብሏል። ዳግመኛ አስታራቂያችን እንደሆነ የእኛንም መከራ መቀበል እንዲችል ከኃጢአት በቀር በሥራ ሁሉ እንደኛ እንደተፈተነ ስለ እርሱ ሲናገር ጳውሎስን እንስማው። ስለ እኛ በታመመው ሕማም የእኛን ነፍስ የምትመስል ነባቢት ነፍስን እርሱ እንደ ተዋሃደ እናምናለን። ዳግመኛም የነፍሳችንን ሕማም በእውነት ወዶ እንደተቀበለ እናምናለን። ይኸውም ሁከት፣ ትካዝ፣ የልብ ሐዘን ነው። ወንጌላዊ ዮሐንስም የእርሱን ነገር ነገረን። እርሱ ነፍሴ ከሥጋዬ እስከ መለየት ደርሳ አዘነች እንዳለም አስረዳም። ዳግመኛም እንዳዘነ እንደተከዘ ተከዘ በማርቆስ ወንጌል ተጽፏል። በሐሰት አይደለ በእውነት የሥጋ ሕማምን እንደታመመ በዚህ እናምናለን። በገረፉት ጊዜ አልተሰማውም፣ በሰቀሉትም ጊዜ አልደከመም፣ በችንካርም በቸነከሩት ጊዜ ሕማም አላገኘውም ብለው ስለ እርሱ የሚናገሩትን ግን መናፍቃን እንደመሆናቸው እኛ እናወግዛቸዋለን። እኛስ ኃጢአታችንን ለማስተስረይ በሥጋ እንደታመመ እንደሞተ፣ ከነፍሱም በተለየ ጊዜ ሥጋውን እንደገነዙ፣ ከሙታንም ተለይቶ በእውነት እንደተነሳ፣ ከተነሳም በኋላ በእውነት እንደበላ፣ ወደ ሰማይም እንዳረገ እናምናለን። ኋላም እርሱ በሚመጣው ዓለም በህያዋን በሙታን ይፈርድ ዘንድ ይመጣል። የሰውን ወገኖች ሁሉ በሞቱበት በተቀበሩበት ሥጋ ከሞት ያስነሳቸዋል። ከትንሣኤም በኋላ ያለ መለወጥ ሁልጊዜ ይኖራል። እርሱ በዚህ በሞተበት በተገነዘበት ሥጋ ከሙታን አስቀድሞ እንደተነሳ፣ ዳግመኛ የሰውን ባሕርይ በፈጠረ ጊዜ ከማትታይ ነፍስና መከራን ከሚቀበል ሥጋ አዋህዶ እንደፈጠራቸው እናምናለን። ኃጢአት የሌለባቸው መለወጥ የማያገኛቸው አድርጎ ፈጠራቸው። የእግዚአብሔርን ትእዛዝ ሳያፈርስ አዳም ቀድሞ በገነት እንደነበረ የምዕመን ወገን ሰሎሞን እግዚአብሔር ሰውን አዋቂ አድርጎ ባሕሪውንም ሁሉን የሚችል አድርጎ ፈጠሮ ብሎ እንደተናገረ ከእግዚአብሔር የሚገኙ ጸጋና ረድኤት መንገዱን እየመሩት በድካም ትሩፋትን ይሠራ ዘንድ እንድቻለው በራሱ ብቻ ሥልጣን እንዳለው ተናገረ። ኃጢአት የማይስማማው አይደለም። ነገር ግን በግዴታ አይደለም። ትሩፋትን ቸል በምትል ህሊና ነው እንጂ። ማንም ማን ኃጢአት የሌለባት ባይሆን ኃጢአትን ለመስራት ባሕሪ የሚለወጥ አይደለም። አስቀድመን እንደተናገርን ኃጢአት የህሊና እንጂ የባሕሪ ናት ልትባል አይገባም። ሰውም ያለ ኃጢአት ሊኖር አይችልም። ይልቁንም ከህልዮ ኃጢአት የሚነጻ የለም። የሰው ህሊና ከተወለደበት ቀን ጀምሮ እስከሚሞትበት ቀን ድረስ ሲወጣ ሲወርድ ይኖራልና። ለጌታችን ኢየሱስ ክርስቶስ ግን ለእርሱ ብቻ ኃጢአት የሌለበት እንደሆነ፣ በነገሩ ሐሰት እንዳልተገኘበት እግዚአብሔር ያጻፋቸው መጻሕፍት መሰከሩለት። ሰው ግን ተጠንቅቆ፣ ተግቶ፣ ደክሞ በእግዚአብሔር አጋዥነት ትሩፋትን ይሠራ ዘንድ ይገባዋል። በዚህ እኛ በተናገርነው ሃይማኖት ከኛ ጋር የማይተባበር ከተናገርነውም ሌላ ሃይማኖት የሚናገር ግን ከኛ አንድነት የተለየ ነው። እኔ እንደማስበው አንድ አካል አንድ ባሕሪ ነው ብለው የሚያምኑ የቀደሙ የጲስቆጶሳት ተግተው ሃይማኖትን ለማቅናት እንደወጡ ትምህርታቸው ይናገራል። ጽኑ ድቀትን፣ ሀፍረትን፣ ውርደትን አብዝቶ የሚያመጣ የመናፈቃንን ከንቱ ነገራቸውን እናውቃለን። ሁሉንም በወንጌል ትእዛዝ በአንድ ጊዜ አውግዘው ለያቸው። ሰው የሆነ እግዚአብሔር ቃል ሁለት ባሕርይ ይባል ዘንድ ክህደት ነው። ደፍረው በዚህ ክህደት ያመኑትንም አውግዘው ለያቸው። ከአባቱ ጋር አንድ የሚሆን እግዚአብሔር ቃል እኛን ለማዳን በኋላ ዘመን ያለመለወጥ በሥጋ ከሰው ጋር አንድ የሚሆን ሰው ሆኗልና፣ ሰውም ቢሆን በባሕርዩ ጸንቶ ይኖራል። ይህን የማያምኑ ግን ያላውያን ልጆች እንደመሆናቸው ከክርስቲያን ተስፋ የተለዩ ናቸው። በቀናች ሃይማኖት መሠረት ላይ ልቡናቸውን ያጸኑ የአባቶቻችን ትምህርት የማትለወጥ ስለመሆኗ አስቀድመን የተናገርናቸው አላውያንም ስለ ተግዳሮታቸው፣ ስለ ጉስቁልናቸው የወሪት መጽሐፍ በእውነት ትመሰክራለች። ይህችውም እግዚአብሔር ተናግሮ ያጻፋት የከበረች ሕግ ናት። አስቀድመን የተናገርናቸው አላውያንም መቀጣታቸውን ያገኘንባቸው የቅዱሳን አባቶቻችን መጽሐፍም ትመሰክራለች። እኛስ የከበሩ ጌቶቻችን ሐዋርያት፣ የተመሰገኑ አባቶቻችን መምህራን ያስተማሩንን የተመሰገነች ጽነት የሌለባት የቀናች ሃይማኖትን በሚገባ አጽንተን እንያዝ። ሃይማኖትን የለወጡ በክደት የተያዙ ጌታንም የካዱ እሊህ ሃይማኖትን ቢቀበሉ ነቢይ እንደተናገረ ኃጢአታቸውን በማመን ዳግመኛ ወደ ጌታ ቢመለሱ የንስሐ እንባንም ቢያፈሱ ፈጽሞ ይድናሉ። ሰውን የሚወድ እግዚአብሔር በጊዜ ሁሉ ይታገሳልና በኃጢአት በክደት ከእርሱ የተለዩትንም እደ ምሕረቱን ዘርግቶ ወደ ንስሐ ይጠራቸዋልና ወደ እርሱ በጠራቸው ጊዜ ከእግዚአብሔር የተለያቸው ልጆች ተመለሱ፣ እኔም መከራቸውን አደቅላቸዋለሁ ብሎ በነቢዩ በኤርምያስ ቃል እንደተናገረ ዳግመኛም ሕግን የምትለውጥ የተሰወረች ምክርን የምትታመኑ ተመለሱ አዲስ ተክልን ትከሉ በሾላ አትዝሩ በጣዖት አታምልኩ ትሩፋት ስሩ በቂ መሆናችሁ አተጸልዩ እንዳይፈረድባችሁ ፍርዴ ይደረጋል ሳያጠፋም አይቀርም ብሎ እንደተናገረ በገላአድ የምግባር ብልህ በዚያም ቦታ የሃይማኖት አዋቂ የለምን ለወገን የልጅስ ድህነቷ ለምን አይደረግላትም ብሎ እንደተናገረ ዳግመኛ በነብዩ በሆሴ አድሮ እስራኤል ወደ ፈጣሪ ወደ እግዚአብሔር ተመለስ እንዳለ ጴጥሮስም ለበደሉት ጌታን ለሰቀሉት ንስሐ ያስተምራል። ኃጢአታችሁ ይሰረ የላችሁ ዘንድ ከጌታን በጎ ክብር ትሰጣችሁ ዘንድ አላበጀንም ብላችሁ ወደ እግዚአብሔር ተመለሱ አላቸው። ክርስቶስን መስሎ ሰውን ከእግዚአብሔር የሚያስታርቅ ሐዋርያ ጳውሎስም ተመልሳችሁ እግዚአብሔር እንደስታሰኙት ዘንድ በክርስቶስ አመኜ እኔ እማልዳቸዋለሁ እያለ ይማልዳል። በእርሱ ሀጥ መባል እኛ ለእግዚአብሔር ማደሪያ ለመሆን ጻድቃን እንባል ዘንድ ኃጢአት የሌለበት እርሱ ራሱን ሀጥ አሰኝቷልና፣ እርሱም በሥራ ይመስለናል። በከንቱ የእግዚአብሔርን ጸጋ እንዳትቀበሉ እንነግራችኋለን። ንስሐን ለሚሻ በማልቀስም እግዚአብሔርን አላበጀሁም ለሚለው ይህ ዘመን የተዘጋጀ ነውና ካላውያን ነፍሱ በድላ ስለኖረች በመቃብር እግዚአብሔርን አላበጀሁም የሚለው ማን ነው? በመቃብርም አላበጀሁም ብሎ የሚድን የለን በኀጢአቱ ሳለ በሚሞት ሰብ ሁሉ የእግዚአብሔር ቁርጥ ፍርድ እንሆ ተፈርዶበታል እንጂ። ሰዎች ሁሉ በልቡናቸው ትላቸው የማያንቀላፈውን እሳታቸው የማይጠፋውን እነዚያን ያስተውሉ። ሥጋዊ ደማዊ ሰብ ሁሉ ንስሐ ይገቡ ዘንድ በደሙ ብቻ ወዳዳናቸው ወደ እግዚአብሔር ኢየሱስ ክርስቶስ ሲመለሱ ዘንድ የማይወዱ እነዚያን እንዲያ ይሁን። ይኸውም የባሔርያ አምላክ የዘላለም ሕይወት ነው። ዮሐንስ እንደተናገረው እኛም አስቀድመን እንደተናገርን ኢየሱስ ክርስቶስ ከጥንት ጀምሮ እስከ ዘላለም አንድ የባሕርይ ገዥ እንደሆነ እንደ አብ እንደ መንፈስ ቅዱስ በባሕርየ መለኮቱ ሳለ በእውነት ሰው እንደሆነ እግዚአብሔር በጻፋቸው በቅዱሳት መጻሕፍት ሁላችን ሕጋችንን አስቀድመው ልናስረዳ ይገባናል። ሃይማኖት አበው ዘቅዱስ ቴዎዶጦስ ምዕራፍ 53። ጌታችን ኢየሱስ ክርስቶስ በታኅሳስ 29 ቀን ስለመወለዱ በተናገረበት አንቀጽ የአንቆራ ኤጲስቆጶስ ቴዎዶጦስ እንዲህ አለ። እግዚአብሔር በሰው ሕሊና እንደማይመረመር ስለ መለኮት ባሕርይ እንናገራለን። የሰው ሕሊና መለኮትን መርምሮ አያውቀውምና የመለኮት ባሕርይም በሰው ሕሊና ከመመርመር የራቀ ነውና ከሕሊናትም ሁሉ ፈጽሞ የራቀ ነውና። ዳግመኛም ዛሬ እግዚአብሔር ከቅድስት ድንግል ተወልዶ ታየ። ድንግልም እንደ ቀድሞዋ በድንግልና ጸንታ ኖረች፣ እናትም ተባለች። ሕይወትን የሚለውት በድንግል ተፈትሖ ማሕፀንን አላመጣም። ሕይወትንም የሚሰጥ እርሱ በድንግልና መወለድን ምንም ምን አላስቀረም አለ። በውኑ ቃል ሰው ይሆን ዘንድ ይቻላልን ብለህ ለምን ትጠይቀኛለህ? የእግዚአብሔርን የታምራቱን ነገር መርምር እንጂ አለ። ተመርምሮ የማይታወቅ ከሆነስ አለመመርመሩን ማወቅ ይገባናል። ድንቅ ምንድን ነው? የባሕርይው ሥራ ነው እንጂ ድንቅ እርሱ ከሆነ ድንቅ የሆነ እርሱም ሁልጊዜ ከሆነ ድንቅ የሆነ እርሱም ሁልጊዜ ድንቅ በመባል የሚኖር ከሆነ እውቀትን ድንቅ ድንቅ ሥራ ለሚሠራ ለፍጥረቱ ሁሉ ገዢ ለእርሱ ታው ዳግመኛም እንዲህ አለ። ምን እናገራለሁ? የእግዚአብሔር ልጅ አንድ ይባላልና። እነዚያ ግን ከአብ ጋር አንድ ባሕሪ ያለውን እርሱን ሊለዩ ይወዳሉ። ለአንተም ልጅህ ከአንድ ከአንተ ባሕሪ ተገኝቶ ልጅህ ይባላል። ይህም ነገር ይህንን የአብን የወልድን አንድ ባሕሪ ይገልጥልሃል። እርሱም ከአብ የተወለደ አንድ ልጅ እንደሆነ እንናገራለን። ዳግመኛ እንዲህ አለ። ሰው አባት ከሆነ አባት ከልጁ እንዲቀድም ነገሩ የታወቀ ነው። አባት መባልም ከልጁ አስቀድሞ የነበረ መሆኑን ያስረዳል። እኛ ግን በመለኮት ባሕሪ መቀዳደም አለ ብለን ይህን ልንናገር አይገባም። ከአብ ጋር በዘመኑ ሁሉ በቅድምና የነበረ እንደሆነ በወልድ ዋሕድ እናምናለን እንጂ የአብ አንድ ልጅ ብርሃን ይባላል። ከብርሃን የተገኘ ብርሃን ከብርሃን በኋላ የተገኘ ነው አይባልምና ያ ብርሃን በተገኘ ጊዜ ከእርሱ የተወለደው ብርሃን ተገኝቶ ከእርሱ ጋር ህልው ሆኖ ዘወትር ይኖራል እንጂ። ብርሃንም ዓለም ሁሉ ሳይፈጠር በጊዜም ሁሉ ከአብ ጋር ህልው የሚሆን ይወልድን ነገር ያስረዳሃል። ይህንንም ስም ከአብ ጋር አንድ ባሕርይ እንደሆነ እንነግርሃለን እናስረዳሃለን። ይኸውም ወልድ መባል ነው። ነገር ግን አስቀድመን የጀመርነውን የሥጋዊውን ነገር ወደ መናገር እንመለስ ዛሬ የተወለደልን እግዚአብሔር ቃል በሥጋ የመገለጡንም ነገር እንናገር በባሕሪ አይታይ የነበረውም እንደምን ዛሬ እንደታየ የሥጋ ባሕሪ ስለሌለው የማይዳሰስ የነበረውም እንደምን ዛሬ በሥጋ እንደተዳሰሰ በምሳሌ እናስረዳለን ከአንደበታችን የሚወጣ እርስ በርሳችን የምንናገርበት የእኛ ቃል አለ ማንም ሊያየው አይችልም። ለቃል ግዘፍ የለውምና ለማንም ለማን አይታይምና በእጅም አይዳሰስምና ቃል በብራና በተጻፈ ጊዜ ቅርጽም በሆነለት ጊዜ ያን ጊዜ የተገለጠ ይሆናል፣ ይታያል፣ ይዳሰሳል እንጂ። ለወዳጁ መጽሐፍ ሊጽፍ የሚወድ ሰው ቢኖር ቃል የማይታይ የማይዳሰስ ነውና ያ ሰው በብራና በጻፈው ጊዜ ቀድሞ ልታየው የማትችለውን ያን ጊዜ ታየዋለህ። ቀድሞ ልትዳስሰው አይቻልህ የነበረውን የቃልን አካል ዛሬ በብራና በጽሕፈት ትዳስሰዋለህ። ለቃል ግዘፍ የለውምና ጽሕፈት በሚያስገኘው መልክ በተጻፈ ጊዜ ግን ያን ጊዜ ልታየው ልትዳሰሰው ተገባህ። እነሆ አሁን ምሳሌው የተለየ የተረዳ ሆነ። በተለመደ በሚደረግ ሲደረግ በሚኖር ምሳሌ ሰው የሆነ የቃልን ነገር አስረዳንህ። ከዘመን ሁሉ አስቀድሞ የነበረ ቀዳማዊ ባሕሪው እንደ አብ ሥጋ ያልነበረው አንድ እግዚአብሔር ልጅ እግዚአብሔር ቃል በኋላ ዘመን የሰውን ባሕሪ እንደተዋሃደ ከቅድስት ድንግልም እንደተወለደ ለባሕሪ የመለኮቱም ጥንት እንደሌለው እኛ እናስረዳሃለን። ወልድ ዋህድ ከአብ መወለዱ እንዴት እንደሆነ ከቅድስት ድንግልም መወለዱ እንዴት እንደሆነ አትጠይቀኝ። እርሱ በባሕሪው ከአብ ተወልዷልና፣ ለራሱ ባደረገው ተዋህዶም ከድንግል ተወልዷልና፣ አምላክ ነው ሰውም ነው። አንተም ከልብህ የተገኘ ቃልህን ልትጽፈው ብትወድ በጽሕፈት መልክ ብትጽፈው፣ በሰሌዳ ብትቀርጸው፣ ራስህ በእጅህ መጽሐፍን ስትጽፍ ቃል አካላዊ በመሆን ይገኛል። ግን በእጅህ የጻፍከው ቃል የመገኘቱ ጥንት ያን ጊዜ አይደለም ከልብህ ተገኝቶ በልብህ ክልክ ሆኖ ይኖራል እንጂ። በጻፍከውም ጊዜ ያን ጊዜ ይታያል እንጂ። ነሆ ዛሬ ምሳሌው የጎላ የተረዳ ሆነ። ይህም ምሳሌ እውቀትን ያስተምረናል። አሁንም የተናገርነውን ነገር በምሳሌ ቀዋሚ አድርግ በዚህ ስላለው ልብ ፈንታ በወዲያው አብን በተለየ አካሉ እናውቀዋለን። በዚህም ስላለው ቃል ፈንታ በፍጹም ገጽ በፍጹም መልክ አብን፣ መንፈስ ቅዱስን የሚመስል የሚተካከል አካል ባሕርይ እንዳለው የእግዚአብሔርን ቃል እናውቀዋለን። የአብ የባሕርይ ልጅ ነውና። ነገር ግን የእግዚአብሔርን ቃል በእኛ ቃል ብንመስለው አካል ባሕርይ የሌለው አይምሰልህ። በጽሕፈት ጊዜ ቃልን ስለሚጽፈው እዚህ ስላለ እጅ ፈንታ በወዲህ ቃልን በሥጋ የወለደችውን እመቤታችን ቅድስት ድንግል ማርያም እንደሆነች ወቅ የመለኮቱ መገኘት ከእርሷ በተወለደ ጊዜ አይደለም። ይህ አልሆነም። ነፍስን ሥጋን በተዋሃደ ጊዜ እግዚአብሔር በሰው ባሕርይ ለመታየቱ ጥንት ነው እንጂ። እንዲህ ባለ ተዋህዶ እንደኔ ያለ ሰው ሆነ። በሚያስደንቅ ግብርም ከባሕርይው ተወለደ። እርሱ እግዚአብሔር ቃል ሲሆን በሚያስደንቅ ምስጢር ከሰው መወለድን እንደኔ ገንዘብ አደረገ። በድንግልና ሳለች ከእርሷ ተወልዶ ድንግል ማርያምን እናቴ አላት። ከፈጠራት ጀምሮ በምንም በምን ከድንግልናዋ አልተለወጠችምና። ዳግመኛ የእንቆራ ኤጲስቆጶስ ይህ ቅዱስ ቴዎዶጦስ በዚህ አንቀጽ እንዲህ አለ። እንደሚገባ አድርጎ የሰውን ሕማም ስለምን ገንዘብ አደረገ? በሕማሙ ሕማምን ሊያጠፋ፣ በሞቱ ሞትን ሊያጠፋ ነው እንጂ በዚህ በሥጋ ባሕርይ ያለ ሥራን በእርሱ ባሕርይ ባለ ሥራ አለወጠ። በዚህም ባሕሪ እርሱ ብቻ ፈጽሞ ድል ነሳ። ስቅለትን ታገሰ። በጠፊ መመታትንም ለራሱ ገንዘብ አደረገ። ሕማምንም ለራሱ ብቻ አደረገ። ሕማም ለእግዚአብሔር ገንዘብ ሊሆን በተገባው ጊዜ ይህ ሕማም በምድር ላይ ህማማትን ያጠፋ ዘንድ ሥልጣንን አገኘ። የሥጋን ሕማም ለመለኮት ገንዘብ ባደረገ ጊዜ የእግዚአብሔር አካል በባሕሪው በግድ ሕማምን አልተቀበለም። ሕማም በሚስማመው ባሕሪው ኃይልን እንጂ። ሞትም በሥጋ ለእግዚአብሔር ቃል ገንዘብ በሆነ ጊዜ ሞትን አጠፋ። ከሞትም በኋላ ፈርሶ በስብሶ መቅረትን አጠፋ። የንቆራ ኤጲስቆጶስ ይህ ቅዱስ ቴዎዶጦስ ዳግመኛ እንዲህ አለ። እግዚአብሔር አንድ ብቻ ነው፣ በሁሉ ዘንድ በጌትነቱ ይመሰገናል። ሰው በመሆኑም እንደ ሰው መከራ ይቀበላል። መለኮት ከትስቤ የተዋሐደ የሚሉ እንደኛ እንዲህ ይመኑ። አንድ የሚሆን ቃል ሁለት ነው ተብሎ አይነገርም፣ አንድ ነው እንጂ ከነዚያ ከመለኮትና ከተስቢት አንዱንም አንዱን ለብቻው ወደ አንድ ወገን የተለየ እንደሆነ ብታስብ እንኪያስ አንተ ተዋህዶን የምታፈር ስሆንክ አንዱ ከአንዱ ተለይቶ ወደ አንድ ወገን ብቻውን እንደሆነም ተናገርክ። እኛ ግን መለየት፣ ሕጸጽ መቀላቀል ሳይኖርበት አንዱ ነን እንላለን። ከተዋህዶ በኋላም ወደ ሁለትነት አይከፈልም እንላለን። ይህን ቆራ ኤጲስቆጶስ ይህ ቅዱስ ቴዎዶጦስ ዳግመኛ በዚህ ድርሳን እንዲህ አለ። ክርስቶስን የሚለየው ማን ነው? የአንዱን ስም ምስጢርስ የሚከፍል ማን ነው? እርሱ ክርስቶስ አንድ እንደሆነ የሚናገር ከዚህም በኋላ ሁለት የሚል አንዱ ገዢ አንዱ ተገዢ፣ አንዱ የሚታመም አንዱ የማይታመም ነው የሚል ማን ነው? አንዱን ስም ሁለት ሲሉት ቢገኙ ጥቅሙ ምንድን ነው? አምላክ ሰው ካልሆነ ተራበ ተጠማ እንደምን ተባለ? ትስብእትን ከእግዚአብሔር ቃል የሚለዩ በባሕርይ ስም አንድ የሆነውንም የሚከፍሉ አንዱ ክርስቶስ ሁለት እንደሆነ የሚናገሩ በነገርም ብቻ አንድ ነው የሚሉ እነዚያ እስኪንገሩን። ምዕራፍ 54 ይቀጥላል። ረድኤተ እግዚአብሔር አይለየን።